ሰላም ሰላም፣ እንደምን አላችሁ ውድ የኢትዮ ቲቶሪ ዩቲዩብ ቻናላችን ቤተሰቦቼ። ሰላም ታይበያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶሪ ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ልታገኙ ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከኛ ጋር ማጥራት የሚትፈልጉ ተማሪዎች በታች ባስቀመጥላችሁ ስልክ እየደወላችሁ አማርኛ፣ እንግሊዘኛ፣ ኦሮሚኛ የፈለጋችሁትን ቋንቋ በአጭር ወራቶች ውስጥ በአጭር ጊዜያቶች ውስጥ አውቃችሁ መውጣት የሚትፈልጉ ተማሪዎች በኢሞ፣ በዋትሳፕ፣ በተለግራም እየደወላችሁ ከኛ ጋር መቀጠል መጀመር ትችላላችሁ ማለት ነው ቤተሰቦቻችን። ዛሬ ደግሞ እንደተለመደው እናንተን ይጠቅማል ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ በጣም ድንቅና አሪፍ የሆነ ቪዲዮ ነው። በደንብ አድርጋችሁ እያንዳንዷን እያነበባችሁ ነው መሞከር ያለባችሁ ማለት ነው። ቤተሰቦቻችን ያው፣ ኖርማሊ በተለምዶ ሰዎች የሚጠቀሙት አይነት አባባሎችን አስተማሪ የሆኑ አባባሎችን ዛሬ እናያለን ማለት ነው። ከመጀመሪያው ጀምረን እያንዳንዷን እናንተ ደግሞ እየጻፋችሁ እንደገና ደግሞ እያነበባችሁ በማንበብም በመጻፍም ላይ ራሳችሁን ማሳደግ የሚትፈልጉ ተማሪዎች በደንብ አድርጋችሁ ደጋግማችሁ እያነበባችሁ እየጻፋችሁ ትሞክራላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። ደብተርና እስክብርቶን እንዳዘጋጃችሁ እርግጠኛ መሆን አለባችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ እንግዲህ ውድ የኢትዮ ቲዩተር ቤተሰቦቻችን እዚህ ጋር እንደምትመለከቱት እነኚህ ወደ ስድስት የሚሆኑ ሀሳቦች ወይም አባባሎች ናቸው ማለት ነው ስለዚህ እነሱን እናንተ ደግሞ እያንዳንዱን እያነበባችሁ ትሞክራላችሁ ማለት ነው ከመጀመሪያው ከአንደኛው ጀምረን እያንዳንዷን እያነበብን ደግሞ ምን ማለት እንደሆነ እያየነዳለን ማለት ነው ቤተሰቦቻችን በጣም አሪፍ አሁን ለምሳሌ የመጀመሪያ ይቷ ፈጣርን ፈጣርን ይዘህ ይዘህ ብትወድቅ ብትወድቅ ራሱ ራሱ በትልቁ በትልቁ ትነሳለ። አያችሁ እናንተ ከእኔ ቀደም ብላችሁ ማንበብ አለባችሁ ማለት ነው። እኔ ሳነብ ደግሞ ራሳችሁን እያረማችሁ ለመሄድ ከእኔ ቀደም ብላችሁ ማንበብ ይጠበቅባችኋል ማለት ነው። እና ሀሳቡ ምንድን ነው? ፈጣሪን ይዘ ብትወድቅ ራሱ በትልቁ ትነሳለ። በጣም አሪፍ ማለት ሀሳቡ እንዴት ነው? ፈጣሪን ይዘህ መውደቅ አችልም ነው። መጀመሪያ ግን በአጋጣሚ ራሱ ብትወድቅ ራሱ በትልቁ ትነሳለህ ማለት፣ ከዛ ነገር ትምህርት አግምተ ትነሳለ ወይም ዳግመኛ ላትወድቅ ያን ነገር አውቀበት ትነሳለ ማለት ነው። እንደዛ አይነት ሀሳብ የያዘ አባባል ነው ማለት ነው። በጣም አስተማሪና አነቃቂ ነገሮች ናቸው ዛሬ የምናያቸው። ፈጣሪን ይዘህ ብትወድቅ ራሱ በትልቁ ትነሳለህ። በጣም አሪፍ አንደኛው ሀሳብ ፈጣሪን ይዜ ብትወድቀ ራሱ በትልቁ ትነሳል የምትሏን ሀሳብ አይተናታል ማለት ነው ቤተሰቦቻችን። በጣም አሪፍ አያችሁ። ፈጣሪን ይዞ ሰው ሊወድቅ አይችልም፣ ግን በአጋጣሚ ራሱ ቢወድቀ ራሱ ከዛ ነገር በትልቁ ወይም ሌላ ኃይል ጨምሮ ነው የምነሳው ማለት ነው። ኦኬ፣ ሁለተኛይቷ ደግሞ ሁለተኛ ሁለተኛይቷ እቺኛዋን ነው የምናያት ማለት ነው ቤተሰቦቻችን። ሶ ሁለተኛይቷ ደግሞ ምን ትላለች? ከኔ ቀደም ብላችሁ ማንበብ አለባችሁ ማለት ነው። ከዛ ሀሳቡን ታገኛላችሁ። ከዛ በኋላ ደግሞ እኔ ሳነብ ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። መጻፍ ላይ ደግሞ ማሻሻል የምትፈልጉ ተማሪዎች እኔ ሳነብ ከሰማችሁ በኋላ በራሳችሁ ደብተር ላይ ደግሞ ይህን ሀሳብ ሳታዩ እየጻፋችሁ ትሞክራላችሁ ማለት ነው። ለምሳሌ ፈጣሪን ጊዜ ብትወድቀ ራሱ በትልቁ ትነሳለ የምለውን አሁን ሰምታችሁ ከሸመደዳችሁ በኋላ በራሳችሁ ደብተር ላይ እየጻፋችሁ ትሞክራላችሁ ማለት ነው። ኦኬ ስለዚህ ሁለተኛ ይተዋ ምን ትላለች? እዚች ጋ ገንዘብ ገንዘብ አልጋ አልጋ ልገዛ ልገዛ ይችል ይችል ይሆናል ይሆናል ግን ግን እንቅልፍ እንቅልፍ አይገዛም። በጣም አሪፍ። ገንዘብ አልጋ ልገዛ ይችል ይሆናል ግን እንቅልፍ አይገዛም። በጣም አሪፍ አሪፍ ሀሳብ ነው። በጣም ገንዘብ አልጋ ሊገዛ ይችል ይሆናል ግን እንቅልፍ አይገዛም። ብዙ ጊዜ ሰዎች እንደዚህ አይነት ሀሳቦችን ሲጠቀሙ ልትሰሙ ትችላላችሁ። ምን ማለት ነው? ገንዘብ ለምሳሌ ገንዘብ መኖር ፍፁም ያደርጋል ማለት አይደለም ማለት ያው ገንዘብ እንደሚታውቁት ማንም ሰው ይፈልጓል በጣም ብዙ ዋጋ ያለው ገንዘብ፣ ግን ያን ያክል ለሕይወት ዋስትና ሊሆን አይችልም ማለት ነው። ገንዘብ ብዙ ጊዜ አሁን ለምሳሌ በጣም ብዙ ገንዘብ ያሉ ሰዎች በትንሽ ሂመን ምክንያት ገንዘባቸውን ሁላ ሊያጡ ይችላሉ ማለት ነው። አሁን ያው በጊዜው በጣም ክፉ የሆኑ ነገሮች ስላሉ በዛ መልክ ገንዘብ ሊያጡ ይችላሉ ማለት ነው። ስለዚህ ገንዘብ ለሕይወታቸው ወይም ለሆነ ነገራቸው ዋስትና ሊሆንላቸው አይችልም እንደማለት ሀሳብ ለመግለጽ ብዙ ጊዜ ሰዎች ገንዘብ አልጋ ሊገዛ ይችል ይሆናል ግን እንቅልፍ አይገዛም የሚል ሀሳብ ይጠቀማሉ ማለት ነው። ቤተሰቦቻችን፣ እናንተ ደግሞ በዚህ ሐሳብ የምትስማሙ ከሆነ የስ ብላችሁ በኮሜንት ላይ ትጽፋላችሁ ማለት ነው። ማትስማሙ ከሆነ የራሳችሁን ሐሳብ ማስቀመጥ ትችላላችሁ ማለት ነው። ዞሮ ሐሳቡ ምንድነው ምለው? ገንዘብ አልጋ ሊገዛ ይችል ይሆናል ግን እንቅልፍ አይገዛም ይላል ማለት ነው ቤተሰቦቻችን ሶ እንደሚታቁት ብዙ ሰው ገንዘብ ላይ የሚመጣውን አይነት ኔጌቲቭ ነገር ወይም አሉታዊ ነገር መቀበል አይፈልግም ገንዘብ ምንም ነገር ሊሰራ ይችላል ገንዘብ ካለ በሰማይ መንገድ አለ ምናምን የሚል አባባል አለ እንደሚታቁት እና ያን አባባል የሚያፈርስ ሀሳብ ነው ማለት ነው ይሄ ሀሳብ ግን ትክክለኛው ሀሳብ ይሄ ሀሳብ ነው ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ ሁለቶቹን አይተናል አሁን ወደ ሶስተኛው እንሄዳለን ማለት ነው ኦኬ ሶስተኛ ይቷ ደግሞ እቺኛዋ ናት ማለት ነው ቤተሰቦቻችን፣ ከኔ ቀደም ብላችሁ ማንበብ ይጠበቅባችኋል ማለት ነው። ከዛ እኔ ሳነብ ደግሞ ራሳችሁን እያረማችሁ እያስተካከላችሁ ትሄዳላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ፣ በጣም ድንቅና ደስ የሚል ትምህርት ነው ማለት ነው። የዛሬው ትምህርት በጣም አሪፍ። ኦኬ ለሁሉም ለሁሉም ነገሮች ነገሮች ምላሽ ምላሽ መስጠት መስጠት ግዴታ አይደለም። በጣም አሪፍ አልያችሁ ቤተሰቦች ሀሳቡ ምን ይላል? ለሁሉም ነገሮች ምላሽ መስጠት ግዴታ አይደለም። በጣም አሪፍ አሁን ይሄኛውም አንድ ሀሳብ ነው ማለት ነው። ብዙ ጊዜ ሰዎች ስናገሩ ሰምታችሁ ከሆነ ዝምታ ብዙ ይናገራል፣ ምናምን የሚል አይነት አባባል ይጠቀማሉ። አደለም ያ ማለት ምን ማለት ነው? አንድ ሰው ዝም ስል የሆነ እውነት ሊኖረው ይችላል ማለት ነው። ለምሳሌ አንዳንድ ሰው ደግሞ ስህተት ይሰሩና ስህተቱን ደግሞ ብዙ ነገር በማውራት ለመሸፈን ይሞክራሉ ማለት ነው። አንዳንድ ሰዎች ደግሞ እውነትን ይዞ ለማውራት አይፈልጉም፣ ዝም ይላሉ ማለት ነው። ሶ ለሁሉም ነገሮች ምላሽ መስጠት ወይም ማውራት የለብን ወይም ግዴታ የለብን ማለት ነው። አንዳንድ ነገሮችን እያወቀን ዝም ማለት አለብን አይነት ሀሳብ ነው የያዘው ማለት ነው። ቤተሰቦቻችን ሶ ለሁሉም ነገሮች ምላሽ መስጠት ግዴታ አይደለም ወይም ለሁሉም ነገር የግድ መናገር የለብን የሚል አይነት ሀሳብ የያዘ ሀሳብ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ ለሁሉም ነገሮች ምላሽ መስጠት ግዴታ አይደለም። አንዳንድ ነገሮችን ዝም ብለን እናልፋቸዋለን ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ። ስለዚህ ሀሳቡንም ደግሞ ምን ማለት እንደሆነ በራሳችሁ እያሰባችሁ ለካ ትክክለኛ ሀሳብ ከሆነ ትክክል እያላችሁ ለራሳችሁ ትወስጣላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ አራተኛ አካባቢ ደርሰናል። ሶስቱንም በጣም አሪፍ ሀሳቦች ናቸው፣ እነሱን አይተናቸዋል። አሁን ደግሞ ወደ አራተኛውን ደርሰናል ማለት ነው ቤተሰቦቻችን። ሶ እንደዚህ አይነት ሐሳቦችን ማመጣላችሁ አብዛኞቹ አሁን የኛ ቤተሰብ ተማሪዎች ፊደል ምናምን ቃላት ምስረታ ምናምን የጨረሱ ተማሪዎች ስላሉ እንደዚህ አይነት ሐሳቦችን እየጻፋችሁ እያነበባችሁ በሞከራችሁ ቁጥር መጻፍቶቹም ሌላ ሌላ ሰፋ ያሉ ጽሁፎችን በቀላሉ ልታነቡ ትችላላችሁ ማለት ነው ቤተሰቦቻችን ሶ መጀመሪያ ቃላቶችን መመስረት ከቻላችሁ ፊደላቶችን በትክክል ከጨረሳችሁ በኋላ እንደዚህ አይነት ሀሳቦችን እየጻፋችሁ እያነበባችሁ መሞከር ይጠበቅባችኋል ማለት ነው ቤተሰቦቻችን፣ በጣም አሪፍ ሶ አራተኛ ይቷ ምን ትላለች? መሳሳትን መሳሳትን ሳይሆን ሳይሆን መጸጸትን መጸጸትን ነው መፍራት ያለብህ ወይ መፍራት ያለብን ወይ መፍራት ያለብሽ ልንለውም እንችላለን፣ ችግር የለውም። ስለዚህ ሐሳቡ እንዴት ነው? መሳሳት ሳይሆን መጸጸትን ነው መፍራት ያለብን። መሳሳት ሳይሆን መጸጸትን ነው መፍራት ያለብን። ይህን ሀሳብ እኔ ከማንበብ በፊት ለራሳችሁ አንብባችሁ ከተረዳችሁ በጣም ጥሩ ደረጃ ላይ ናችሁ ማለት ነው። አሁን ደግሞ እኔ ሳነብ ሰምታችኋል። ከዛ ሀሳቡ ምን ለማለት እንደፈለገ ደግሞ አብረን የምናይ ይሆናል ማለት ነው። ቤተሰቦቻችን በጣም አሪፍ ሶ እዚህ ጋር አሁን እንደምትመለከቱት ሀሳቡ ምን ይላል? መሳሳትን ሳይሆን መጸጸትን ነው መፍራት ያለብን የሚል ሀሳብ አለና ምን ለማለት ፈልጎ ነው ይህ ሀሳብ? መሳሳት ለምሳሌ ሰው እስከሆንን ድረስ ከሰው ስህተት ከብረት ዝገት እንደሚባለው ማንም ሰው ይሳሳታል። ማለት ስህተቱን መደጋገም የለበትም አንደኛ ከዛ ደግሞ አንዴ ከተሳሳተ በኋላ ለዛ ነገር እየተጸጸተ ብዙ ጊዜ መቆየት ወይም ራሱን መጉዳት የለበትም አይነት ሐሳብ ነው የያዘው ማለት ነው። ሶ አንዴ ተሳስቷል፣ ኢትስ ኦኬ ተሳስቷል። በቃ ከተሳሳተ ያን ነገር መመለስ የሚቻል ከሆነ ይመልሷል፣ ካልሆነ ደግሞ ወደፊት እንደዛ አይነት ሲቴት ላለመድገም ነው እንጂ መሞከር ያለበት። ባለፈው እኮ እንደዚህ ተሳስቻለሁ እያለ ህይወቱን ዘመን ሙሉ መጸጸት የለበትም አይነት ሐሳብ ነው ማለት ነው። ሶ መፍራት ያለብ መጸጸትን ነው እንጂ ስህተቱ ችግር የለውም የሚል አይነት ሀሳብ ነው ማለት ነው። ማለት ችግር የለውም ሳይሆን ስተቱ በማንም ላይ ይከሰታል። ማንም ሰው እስከሆነ ድረስ ይሳሳታል። ግን ለዛ ስተት ደግሞ በየጊዜው እየተጸጸትን መኖር የለብንም አይነት ሀሳብ ነው ማለት ነው። ቤተሰቦቻችን በጣም አሪፍ፣ በጣም ድንቅ ድንቅ የሆኑ ሀሳቦች ናቸው ማለት ነው። የዛሬዎቹ በጣም እጅግ አስፈላጊ የሆኑ ሀሳቦች ናቸው። ሀሳቦቹ ራሱ የሚያስተምሩት ናቸው ማለት ነው። ከዛ ደግሞ ስትማሩ አሁን እኛ ጋር ቃላቶችን ምናምን ከመሰረቱ በኋላ እንደዚህ አይነት ሀሳቦችን አጽፋችኋለሁ። ስለዚህ እየጻፉ እያነበቡ በቀላሉ ይለማመዳሉ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ወደ አምስተኛ አካባቢ ደርሰናል። አምስተኛ ይተዋን እናያታለን ማለት ነው። ከእኔ ቀደም ብላችሁ የሚታነቡት ቶሎ ብላችሁ ቪዲዮን ፓውዝ አድርጋችሁ ወይም አቁማችሁ ማንበብ ይጠበቅባችኋል ማለት ነው። ኦኬ አንበባችኋል ብዬ አስባለሁ። ከጨረሳችሁ ደግሞ አብረን የምናነብ ይሆናል ማለት ነው። ኦኬ ጎድተውህ ጎድተው ለሄዱ ሰዎች ሁለተኛ እድል አትስጣቸው። ዋው! በጣም አሪፍ ሀሳብ ነው ማለት ነው። ሁለተኛ እድል አትስጣቸው። ጎድተውህ ወይም ጎድተውሽ ለሄዱ ሰዎች ሁለተኛ ዕድል አትስጫቸው ወይም አትስጣቸው ማለት ነው። ለምሳሌ የሆነ ሰው ጎቷችሁ ከሆነ ከተጎዳችሁ በኋላ ድጋሜ እድል ከሰጣችሁ አንድ ቀን መጉዳታችሁ አይቀርም ማለት ነው። ሶ ድጋሜ ሊጎዷችሁ ስለሚችል ድጋሜ እድል መስጠት የለባችሁ ማለት ነው። አንድ ከተጎዳችሁ በቃ ተጎታችኋል። እዛ ነገር የእናንተ ስህተትም ይሁን የማንንም ይሁን በቃ ግን ድጋሜ እድል ከሰጣችሁ ድጋሜ ሊጎዷችሁ ይችላል ማለት ነው። ሶ ጎተው ለሄዱ ሰዎች ሁለተኛ እድል አትስጣችሁ የሚል ሀሳብ ነው ማለት ነው። ቤተሰቦቻችን በጣም አሪፍ። ሶ አንድ ላይ ሳንብ፣ ምንድን ነው የምለው? ጎተው ለሄዱ ሰዎች ሁለተኛ እድል አትስጣቸው። በጣም አሪፍ ሶ ድጋሜ እንዳይጎዷችሁ እድል መስጠት የለባችሁም ማለት ነው። ቤተሰቦቻችን በጣም አሪፍ አሁን ደግሞ ወደ መጨረሻኛዋና ስድስተኛዋ ጋር ደርሰናል። ትንሽ ረዘም ያለች ሀሳብ ናት። በደንብ አድርጋችሁ አንብቡና ከዛ በኋላ ደግሞ እኔ ሳንብ አንድ ላይ እናነባለን ማለት ነው። አሁን ደቂቃ ሰጥቻችኋለሁ። ቶሎ ብላችሁ ቪዲዮን አቁማችሁ ታነባላችሁ። ከዛ አብረን እናነባለን። በጣም አሪፍ አሁን ሐሳቡን ካገኛችሁ አግኝታችኋል። ካላገኛችሁ ደግሞ አብረን ስናነብ ሀሳቡን ታገኛላችሁ ማለት ነው። ኦኬ በጣም አሪፍ ሶ አውቃለሁ፣ አውቀዋለሁ ወይም አውቃታለሁ ከምንለው ከምንለው ሰው ውስጥ ውስጥ የማናቀው ሰው እንዳለ እወቁ። በጣም አሪፍ። እዚህ ጋር በጣም አሪፍ የሆነ መልእክት የያዘ ሐሳብ ነው ማለት ነው። ስድስተኛው ቤተሰቦቻችን በደንብ አርጋችሁ ሐሳቧን መያዝ አለባችሁ ማለት ነው። አውቀዋለሁ ወይም አውቃታለሁ ከምንለው ሰው ውስጥ የማናቀው ሰው እንዳለ እወቁ። ብዙ ጊዜ አሁን ለምሳሌ ጓደኛሞች ሆናችሁ ወይም በሆነ ምክንያት ሳውን አግኝታችሁ ከዛ ሰው ጋር ከቆያችሁ በኋላ እናንተ አምናችሁ አውቀዋለሁ የማውቀው ሰው ነው ወይም የማውቃት ሳውናት ምናምን ብላችሁ ካመናችሁ በኋላ የሆነ ቀን ላይ ደግሞ ከውስጡ ሌላ አይነት ባህሪን ያወጣል ማለት ነው። የዛኔ እናንተም ያው ልትገረሙ ወይም ልትደነቁ ትችላላችሁ ማለት ነው። እንደዚህ አልጠበቅኩም ነበረ፣ በጣም ነበረ እኮ ማውቀው ወይም በጣም ነበረ እኮ ማውቃት ምናምን የምትሉበት አይነት አጋጣሚ ይፈጠራል። ብዙ ጊዜ ሶ ለዛ አይነት ሀሳብ የሚጠቅም ሀሳብ ነው ማለት ነው። ቤተሰቦች ስድስተኛ ይቷ አውቀዋለሁ ወይም አውቃታለሁ ከምንለው ሰው ውስጥ የማናውቀው ሰው እንዳለ እወቁ የሚል ሐሳብ ነው ማለት ነው ቤተሰቦቻችን። ይሄኛው በጣም መካሪ እና ደግሞ አስተማሪ የሆኑ ሐሳቦች ናቸው ማለት ነው። በጣም አሪፍ። አንድ ጊዜ ላንብብላችሁ እና ከዛ እንጨርሳለን ማለት ነው ቤተሰቦቻችን። ሰው አውቀዋለሁ ወይም አውቃት አለው ከምንለው ሰው ውስጥ የማናውቀው ሰው እንዳለ እወቁ፣ እወቁ ወይም አትርሱ አይነት ሐሳብ ነው ማለት ነው ቤተሰቦቻችን። በጣም አሪፍ ወደ ስድስት የሚሆኑ ሐሳቦች ናቸው። ግን በጣም እንደሚክር የምትጠቀሟቸው በጣም የሚጠቅሙ ሐሳቦች ናቸው ማለት ነው ቤተሰቦቻችን። ሶ እነሱን እያነበባችሁም እየጻፋችሁ ማንበብ ላይ የምትቸገሩት ለማንበብ ነው የምትሞክሩት። መጻፍ ላይ የምትቸገሩት ደግሞ እኛ ስናነብ ሰምታችሁ፣ ከዛ ደግሞ በራሳችሁ ደብተር ላይ እየጻፋችሁ ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆነ ቪዲዮ ነው። ለሌሎቹ እንዲደርስ ሼር ማድረግ እንዳረሱ እንደገና ደግሞ ላይክ እያደርጋችሁ ኮሜንት እያደርጋችሁ ከወጣችሁ የበለጠ እንድንሰራ ያበረታታናል ማለት ነው። ቤተሰቦቻችን በጣም ብዙ ትምህርታዊ የሆኑ ነገሮችን ይዘንላችሁ እንመጣለን። ቤተሰቦቻችን የእናንተ ድጋፍ ደግሞ አይለየን እላለው። ስለዚህ በጣም አሪፍ ቪዲዮ ነው ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ፣ ኦሮምኛ ይሁን መጽሐፍና ማንበብ በአጭር ወራቶች ውስጥ ማወቅ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ በዋትሳፕ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ቤተሰቦቻችን ጥያቄም ካላችሁ በኮመንት መስመር ማስቀመጥ እየደወላችሁ መጠየቅ ትችላላችሁ። በሌላ ቀን እንዲሁ በአስተማሪው ቪዲዮ እስክንመለስ ድረስ መልካም ቆይታ ይሁንላችሁ። አመሰግናለሁ።